በእስራኤልና በኢራን መካከል ያለው ውጥረት በቀጠናው በአስርት ዓመታት ውስጥ ካየቻቸው በጣም ኃይለኛውና ቀጥተኛ ወታደራዊ ግጭት አንዱ ሆኗል። ለወራት ስውር ኦፕሬሽን፣ የሳይበር ጥቃትንና የሞሳር ስለላን ተከትሎ እስራኤል ኦፕሬሽን ሪሲንግላውን በኢራን የኒውክሌር ፋሲሊቲውና ከፍተኛ ወታደራዊ አመራሮች ላይ ቅድመ ጥቃትን አድርሳለች። ኢራን በማዕከላዊና በሰሜን እስራኤል ሚሳኤሎችን በማወንጨፍ ምላሽ ሰጥታለች። በጥቃቱም በእስራኤል ቢያንስ አስር ሰዎች ሲሞቱ ከመቶ በላይ ቆስሏል። ራን ውስጥ አይአርጂሲ መሪ ሐሰን ሰላሚን ጨምሮ በርካታ ቁልፍ የኒውክሊየር ሳይንቲስቶችንና ከፍተኛ አዛዦች መገደላቸው የተረጋገጠ ቢሆንም የመንግስት ሚዲያዎች የደረሰውን ጉዳት አቅልሎ ቢነግዱም ነገሩ ቀላል አለመሆኑን እየደረሱ ካሉን እንቅስቃሴዎች መረዳት እንችላለን። አስደናቂ ሁኔታ የዩኤስኤ ፕሬዝደንት ዶናልድ ትራምፕ በጦርነቱ ቀጥተኛ ተሳትፎ አድርጓል መባሉን ውድቅ አድርጓል። ነገር ግን ስለ እስራኤል ኦፕሬሽን ቀድሞ ማውቃቸውን አምኗል። ትራምፕ አሁን አጣብቅኝ ውስጥ ነው። እስራኤል በይፋ መቀላቀል ወይንም በሀገር ውስጥና አለም ዓለም አቀፍ ቅኝት እያደረጉ ባሉበት ወቅት የመጀመሪያ አሜሪካን አቋም አስጠብቆ መቆየት ሁለቱም ደሱ ከባድ ይመስላል። ይህ በእንዲህ እንዳለ የኢራኑ አዲሱ ፕሬዝዳንት ሙሳድ ፓሺድ እስራኤል ስሯን ከቀጠለች ከዚህ በላይ ምላሽ እንደሚሰጥ ቃል ገብቷል። ቀውሱ በኢራንና በአሜሪካን መካከል ሊካሄድ የነበረውን ስድስተኛውን ዙሪያ ኒውክሌር ድርድር ውርቅ አድርጓል። የእስራኤልና የኢራን ግንኙነት በታሪክ ስንመለከት በአንድ ወቅት በኢራን ሼ የግዛት ዘመን የቅርብ ሀገሮች እስራኤልና ኢራን እስከ 1979 ድረስ ኢኮኖሚያዊ፣ ወታደራዊና የስለላ ግንኙነት ነበራቸው። በዚህ ዓመት እስላማዊ አብዮት ንጉሳዊ አገዛዝን አስወግዶ የቴኮሳያን አገዛዝ ተተካ። ግንኙነቱም ሙሉ በሙሉ ፈረሰ። የኢራን አዲሱ አመራር እስራኤልን እንደ ምዕራባዊ ኢምፔሪያሊዝም መመልከትና የፊልስጤም ምድር ህገወጥ ወራሪ አድርጎ ማየት ጀመሩ። በምላሹም እስራኤል እስላማዊ ሪፐብሊክን እንደ ህልውና ስጋት አድርጋ ቆጠረች። ከዚያን ጊዜ ጀምሮ ኢራን በሊባኖስ ሂዝቦላንና በጋዛ ሐማዝ ያሉ ቡድኖችን ትደግፋለች። ሁለቱም የእስራኤል ጠላቶች ናቸው። እስራኤል በሶሪያ ውስጥ የኢራንን ወታደራዊ ኢላማዎችን ደጋግማ የአየር ድብደባ ስትፈጽምና የኢራን የኒውክሌር ሳይንቲስቶችን ገድላለች ስትል ቆይታለች። ከዚህ ሁሉ ቆይታ በአሁኑ ጊዜ አስር ቀናትን ባስቆጠረው ጦርነት የደረሰው ጉዳቶችና መዘዞች ቀላል የሚባሉ አይደሉም። የእስራኤል ጥቃት የኢራንን የኒውክሌር መሰረተ ልማት ላይ ብቻ ሳይሆን ኢራንን የሚደግፉ ኃይሎችን ሊባኖስንና የመንንም መጥቷል። የእስራኤል በአንጻሩ የጦርነቱን የበላይነትን ይዛለች። ነገር ግን በሁለቱም በኩል ቀላል የማይባል ጉዳት ተከስቷል። የሳይበርና የኢንቴሌጀንስ ጦርነት ከሚሳኤል ጦርነት ባሻገር ትልቁን ቦታ ይዟል። ይህ ግጭት የዲጂታል ጦርነት ነው። እስራኤል አስፈሪ የሳይበር አቋሟን አሁን ታዋቂ የሆነውን ሳታክስኒት ቫይረስን ጨምሮ የኢራን ስርዓቶችን ለማበላሸት ተጠቅማለች። ኢራን በእስራኤል መሰረተ ልማት ላይ በሳይበር ጥቃት አጻፋውን መልሳለች፣ ምንም እንኳን ብዙ ተከታታይ ስኬት ባይኖራትም። ሰብአዊና ኢኮኖሚያዊ ተጽዕኖ፣ በሁለቱም ወገኖች የሞቱት ዜጋዎችና ተዋጊዎች ይገኙበታል። የበለጠ ይባባሳል በሚል ፍርሃት በሺ የሚቆጠሩ ተፈናቅሏል። በኢኮኖሚ የሐርማዝ የባህር ዳርቻ አካባቢ በተፈጠረው ስጋቶች ምክንያት የነዳጅ ዋጋ በዓለም አቀፍ ደረጃ ጨምሯል። በኢራን ውስጥ የኢኮኖሚ ለአመታት በተጣለው ማዕቀብና በቅርብ ጊዜ ወሳኝ በሆነው ተቋማት ላይ የተሰነዘረው ጥቃት ውጥረት ውስጥ ከቶናል። የጦርነቱ ተመሳሳይነትና ልዩነት ኢራንና እስራኤል ሟች ጠላቶች ቢሆኑም ተመሳሳይ ተመሳሳይነት አላቸው። ምክንያቱም ሁለቱም የሰው ዘርና ሰው ናቸው፣ ሁለት ሀገራት ናቸው እናም በጠንካራ የመረጃ እና ወታደራዊ ማቀፎች ላይ ጥገኝነት ገኝ ናቸው ማለትም ጥንካሬያቸው በሁለቱም ወታደራዊ ማዕቀፍ ላይ ጠንካራ ነው የሚል እምነትን ያዘለ ነው ሁለቱም ዓላማዎች በመካከለኛው ምስራቅ የበላይ ተጫዋች ለመሆኑ ወይንም የበላይ የጦርን ስፍራ መያዝ እና የበላይነትን ማግኘት ወይንም ማሸነፍ ናቸው ሁለቱም የላቀ ሳይንስ ሳይበርና መከላከያ ዘርፎች አሏቸው ሁለቱም በያዙት በጦር መሳሪያ ና በሳይበር ጥቃቶቹ ይከላከላሉ ይዋጋሉ ነገር ግን ስርዓቶችንና አስተሳሰባቸው ከዚህ የበለጠ እየተለየ ሊሆን አልቻለም። ምክንያቱም ሁለቱም አንዱ አንዱን ከማሸነፍ የበለጠ የያዙት ሌላ ዓላማ አይኖርም። እስራኤል እንደ አይሁዳዊ መንግስት ለይታለች፣ ኢራን እንደ እስላማዊ ሪፐብሊክ። እስራኤል ከዩኤስ እና ከሚራብ ዓለም ጋር በቅርበት ትተባበራለች፣ ኢራን እንደ ሩሲያና ቻይና ካሉ ጸረ ምዕራቢያውያን ኃይሎች ጋር ትስማማለች። የኢራን በእስራኤል ላይ ያለው አመለካከት ኢራን እስራኤልን የፍልስጤማውያን ህገወጥ ወራሪ ና የአሜሪካን ኢምፔሪያሊዝም ተላላኪ ብላ ፈርጃለች በእስራኤልና በአረብ ሀገራትን እንደተባበሩት መንግስትና ባህሬን ያሉ መደበኛ መሆኑ የፊልስጤማውያንን ጉዳትና ጎጂ አንድ እስራኤል እንደሆነች ይፈርጃሉ ኢራንና ሙሉ የአረብ ሀገራት እስራኤል ላይ ያላቸው አመለካከት አንድና አንድ ነው ፊልስጤማውያንን የሚበድሉ ጸረ ስላም አድርጎ ይወስዷታል እስራኤል በኢራን ላይ ያለው አመለካከት እስራኤል ኢራንን እንድቀጠኗ ስጋት የምትመለከተው በዋነኝነት በኒክሊር አላማዋና ለታጠቁት ቡድና ድጋፍ በመሆኗ ነው። ቤንያሚን የሚመራው የእስራኤል ፖሊሲ የኢራንን አቅም በጥይት ገዳይና የሳይበር ስራዎችን ቀድሞ ማዋረድ ነው። ሁለቱ ሀገራት አንዱ ለአንዱ ካላቸው አመለካከት አንጻር ጦርነቱን በዚህ ልክ እንዲባባስና እንዲብስ አድርጓል። ምክንያቱም በሃይማኖትም በታሪክም በአመለካከትም የተለያዩ ሁለት ሀገራትና በሁለት ጭንቅላት የሚመሩ ሆኗል። የኢራኑ መንግስት አገዛዝ እስላሚክ ወይ ሪፐብሊክ ሲሆን የእስራኤሉ ደግሞ ከሱ ለየት በማለቱ ጦርነቱ እየተባባሰ መጥቷል። ሙሉ አረብ ሀገራት እስራኤልን የእስልምና ጠላት አድርጎ ይፈርጇታል። ለዛም ይመስላል ዛሬ ጦርነቱ ከፖለቲካዊ ይዘቱ ይልቅ ሃይማኖታዊ በሚመስል መልኩ እየተባባሰ የመጣው። ይህ በእንዲህ እንዳለ አሁን ላይ ከአምስት መቶ የሚበልጥ ሚሳኤሎችን ወደ እስራኤል የተኮሰችው ኢራን የሚሳኤል ድክመት እንዳጋጠማት በተደጋጋሚ ዜናዎች ሲወጡ እንመለከታለን። ለዛ ደግሞ መረጃ እንዲሆን የሚታመነው ነገር እስካሁን ከትላንት ወዲያ ጀምሮ ምንም አይነት የሚሳኤል ጥቃት አልደረሰባት። እስራኤል ግን በአንጻሩ በሳይበርና በሚሳኤል እያጠቀቻች ትገኛለች። በመጨረሻም ከዚህ ጦርነትም ባሻገር በትላንትናው ዕለት ኢራን ላይ የተፈጥሮ አደጋ ደርሶባታል። የመሬት መንቀጥቀጥ የደረሰባት ሲሆን የአገሪቷ ጉዳት የሚወሰድ ይሆናል። በሃይማኖታዊ አንጻር ይህን ጦርነት ማንን መተንተን ባይችልም ምንም አይነት እይታና ምልከታን ባያስቀምጡም ጦርነቱ እስካሁን እንደምታይ ከሆነ ለግል ጥቅማቸውና ፖለቲካዊ ሽፋናቸው እንደሆነ ተረጋግጠዋል። ስለዚህ ከሃይማኖቱ ጦርነቱን ሐሳብ ብናነሳ ባይነት የተወደዳችሁ ዲያ ጃሾ ሚዲያ ቤተሰቦች፣ ለዛሬ አዘጋጀሁላችሁ ትንተና ይህንን ይመስል። በቀጣይ ሌላ ቪዲዮ እስክንገናኝ ቪዲዮ ላይክ ሳታደርጉ የጀመራችሁ ቪዲዮን ላይክ፣ እንዲሁም እንደዚህ አይነት ቪዲዮ እንደርሳችሁ ደውሉ ምልክቷን አብርታችሁ፣ ሐሳብ አስተያየታችሁን ደግሞ በኮመንት ማስጫ አስቀምጡልኝ። አልኩኝ የማበቃ ይሆናል። ይህ ጃሾ ሚዲያ ነው።